በእኛ በኢስላም አስተምሮት ትልቁ ፍጥረት አርሽ ነው። አርሽ ላይ ጊዜም ቦታም ያበቃል። አላህ ደግሞ ከጊዜም ከቦታም በላይ ሆኖ ይኖራል ማለት ነው። ከአርሽ በላይ እንደሆኑ ሰባት ጥቅሶች አሉ፣ የቁርአን አናቅስ ማለት ነው። ከአርሽ በላይ ነው አምላካችን። አርሽ ደግሞ ትልቅ ፍጥረት የሚባለው ነው፣ መዝጊያው ነው፣ መጠናቀቂያው ነው። እንደዛ ነው እምነታችን። ግን ከኛ ጋር ያለው ደግሞ በዛቱ ሳይሆን በሲፋው ነው። ከኛ ጋር ምን ማለት ነው? በሲፋው አላህ በምንነቱ ከፍጥረት ውጭ ነው ያለው። ከፍጥረት በላይ ነው ያለው። እንደና ደግሞ በባህሪያቱ ለምሳሌ በእውቀት በማየት በመስማት በችሎታው ምኑ ምኑ ከኛ ጋር ነው ያለው በአብሮነት ደረጃ ማለት ነው። እኛን ያያናል። የትም ቦታ ብንሆን ማየት ይችላል። የትም ቦታ ይሰማናል። የትም ቦታ ያውቀዋል። ሁሉን ነገር ለማድረግ ሁሉን ቻይ ነው። ይህንን ነው ትምህርታችን ማለት ነው። በኦርቶዶክስም ትምህርት ወደፊት ጠይቂና፣ ኢነርጊያና ሁሲያ የሚባሉ ነገሮች አሉ። አምላክ ከፍጥረት ውጪ ነው፣ ትራንስሰንደንት ነው ብለን ነው ምናም ነው ራሱ ከፍጥረት ውጪ ነው ብለው ነው የሚያምኑት። ነገር ግን በባህሪያቱ ወይም በኢነርጊያ ከኛ ጋር ነው ብሎ ነው የሚያምኑት። ኢቨን ፕሮቴስታንትም ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚሉት ነገር አለ። በኢሴንሻል ፕሮፐርቲ ከፍጥረት ውጪ ነው፣ በአክሲደንሻል ፕሮፐርቲ ደግሞ ከኛ ጋር ነው ብሎ ያምናሉ። ወይም በሌላ አባባል ምንድነው እሱ በመለኮትነቱ ከፍጥረት ውጪ ነው፣ ረቂቅ ነው ምጡቅ ነው። የማይታይ የማይዳስ የማይጨበጥ ነው። በመንፈሱ ግን ከሁላችን ጋር አለ ብለው ነው የሚያምኑት። ይህን ይመስላል። ኦርቶዶክስ፣ ካቶሊክ፣ ከፊል ፕሮቴስታንትና፣ አይሁዲያኖች እና ሙስሊሞች በኮንሴፕቲቭ ጋር ላይ ያለን አመለካከት አንድ አይነት ነው። በዚህ በእንትኑ ላይ በኢነርጊያ እና በኡሲያ በሚባለው ነገር ላይ ይህን ይመስላል። ቃል ያልተመለሰ ነገር ካለ ይጨምሩ። እሺ ወስታዘ የዚህ ጋር አምደው ጤቄ አርሽ ፍጥረት ነው አይደለም ማለት ከሰባቱ ሰመኒት የመጨረሻው ፍጥረት ነው። ስለዚህ አላውቅም ብዙ ሌላ እንዳላወራ ግን አላ እሱ በላይ ነው ማለት ጊዜም ቦታም የሚጠናቀቀው እዛ ላይ ነው። ጊዜ ቦታ የሚባለው ነገር ጊዜ ማለት ፓስ ፕሬዘንት ኤንድ ፊቸር ማለት ነው ቦታ ማለት ደግሞ ዊዝሌ ጊዜ እንደ ሀይት ማለት ነው። ርዝመት ቁመትና ስፋት የሚባሉ ነገሮች የሚጠናቀቁት አርሽ ላይ ነው። አላህ ደግሞ ከአርሽ በላይ ነው ትሚንስ በሌላ አባባል ከፍጥረት ሁሉ በላይ ነው፣ ወይም ደግሞ ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ይህ ነው እምነታችን። እንዲህ የሆነ በቦታ የተገደበ ወይም የሆነ ቦታ ላይ የተቀመጠ የሚል መረዳት ላይ ስቴን አይችልም ማለት ነው። ቦታ ዊዝሌ ጊዜ እንደ ሀይት ነው። ቦታ ላይ የተቀመጠ የሚል መረዳት የለንም እኛ ጋር። ፋይበር ላይ ነው እንደዛ ያለው ዙፋን ላይ የተቀመጠ የሚለው ትምህርት ያለው እናንተ ጋር ነው። ኢሳያስ 66 አንድ ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። እንደገና ደግሞ ራይ ዮሐንስ ምዕራፍ 19 ቁጥር አራት ላይ በዙፋኑ ላይ ለተቀመጠው ለእግዚአብሔር ይላል። ራይ ዮሐንስ 215 ላይ በዙፋኑ ላይ የተቀመጠው ይላል። ራይ 57 ላይ በዙፋኑ ላይ የተቀመጠው ይላል። በዙፋኑ ላይ የተቀመጠው አየሁት ይላል። ኢሳያስ 6 አንድ ላይ መቀመጥ ትርጉም ካለው አላውቅም። ግን መቀመጥ የሚለውን ቃል እኛ አንጠቀምም። ጀለሰ የሚለውን አንጠቀምም። ምንጠቀመው ይሰዋ የሚለው ነው። ይሰዋ ማለት ደግሞ አላ ወይም ወርተፋ በሚል ነው የመጣው፣ ከፍ አለ በሚል ነው የመጣው እና ከፍጥረት ሁሉ ከፍ ብሎ ያለ አምላክ ነው የእኛ አምላክ። ይሄን ይመስላል። ውስጣዝ የምንጨምርበት ነገር አለ። ውስጣዝ በኋሪ አይ፣ በቂ ነው በቂ ነው። ያን ያክል እንትን የሚል ነገር አይደለም። ሙስሊሞችም ሁሉም እምነት ተከታዮች ኦልሞስት በዚህ ጉዳይ ላይ አንድ ናቸው። ጸሎት ሲያረጉም ምንም ሲሉም አምላክ ከፍጥረተ ዓለም በላይ መሆኑን ስለሚያውቁ ነው እጃቸውን ወደላይ የሚዘረጉት። እና ብዙም ይህንት የሚያልቀው አደለ ስ፣ በቂ በጣም በቂ ነው፣ ከበቂ በላይ ነው። እንደውም ይህን ያህል ደቂቃ የሚወስድ እንትን አይደለም። ቃል መቀጠል ትችያለሽ፣ መቀጠል የምፈልግ ነገር ካለ አመድ መጨመር የምትፈልጉት ነገር ካለ ጌምም ካለ ሁላችሁም ያላችሁ ልጆች መጨመር መጨማመር የምትፈልጉት ነገር ካለ እንደዚያ ከሆነ